አሁንም በተመሳሳይ መልኩ እንዲህ አይነት ነገሮች ውስጥ ደግሞ አንድ ደግሞ የገቡ ሰዎች ይኖራሉ። እንዲህ አይነት ሰዎች መድረግ ያለባቸው ከእንዲህ አይነት ነገር መውጣት ለመውጣት ማድረግ ያለባቸው በመጀመሪያ ደረጃ በመጀመሪያ ደረጃ ለሚያምሉት ለሆነ ሰው የቤተሰብ አካል ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ወይም ደግሞ በኡስታዝ ደረጃ ያለ ሊሆን ይችላል። እነሱን ከእንዲህ አይነት ነገር እንዲወጡ ሊረዳቸው ለሚችል ለሆነ ሰው መጠንፈስ አለባቸው። ካልተተነፈሰ አይሆንም። አብዛኛው በዚያኝ መስመር ላይ እንዲህ አይነት ልምምድ እሱ ውስጥ የገቡ ሰዎች ትልቁ ችግሩ ምንድነው? ለብቻቸውን አፍ ነው የሚይዙት፣ አይናገሩም፣ ራሳቸው ይሰቃያሉ። ሁሉ ህይወታቸውን ስቅል ብሎ እነሱ የሆነ የሆነች ጠባብ የሆነች ሰርክል ውስጥ ነው የሚሆኑት። ለብቻቸው ነው እዛ የሚዳክሩት። ከባድ ነው። እንዲህ አይነት ፍርሃቶች አሉ። አንዱ መፍትሄው ብዙ ጊዜ በተለይም በፖርኖ የተፈተኑ የሆኑ ሰዎች በአብዛኛው ራሳቸው በራሳቸው ለመውጣት ይከብዳቸዋል። በጣም ነው የሚከብዳቸው። ከባድ ስለሆነ ሱስነቱ ማለት ለመምዱ ከባድ ስለሆነ በራሳችን ራሳችን እናውጣ ከባድ። ስለዚህ በዙሪያቸው ላለ አቅም ላለው መፍትሄ ሊያመጣላቸው ለሚችል ለሆነ ሰው መናገር ይኖር፣ ምንም እንዳይፈሩ። ምንም በቃ አላህ አያድርገው፣ ግን አንዴ ሆኗል በቃ ተገብቷል አይደል? ስለዚህ ከዛ መውጣት ካለባቸው ምንም መፍራት የሌለባቸው ይህንን መልዕክት የሚሰሙ በርካታ ወንድሞች በርካታ እህቶች ይኖራሉ በእንዲህ አይነት ነገር ውስጥ የተዘፈቁና የገቡ ስለዚህ አትፍሩ ከእንዲህ ለመላጠቅ ለብቻ ጥረት አንዳንድ ወንድሞች ጠንከር ያሉ እህቶችም ከእንዲህ አይነት ነገር ለመውጣት ጥረት ሊያደርጉ ይችላሉ ግን ከባድ ያገረሻል እንዲህ አይነት ነገር ተመልሶ ይመጣል የሆነ ትንሽ ጥረት ስታደርግ በደንብ አድርጎ ስቡ ይከታል ወንድ ጎትቶ ይከታል። ስለዚህ ለሚታመን ታማኝ ለሆነ ሰው በቃ ለኛ የኛን ምስጢር ይሄ እኮ አይብ ነው አይደል ነውር ነው። የኛን አይብ አደባባይ ለማያወጣ ሰው ለምናምነው ሰው መተንፈስ አንደኛው ፍቱን የሆነ መፍትሄ። ከዛስ በኋላ ከዛ በኋላ በአላህ ፍቃድ አሁንም የተለያዩ የመፍትሄ አቅጣጫዎችን በዋናነት በዋናነት እንዲህ አይነት የፖርኖግራፊ ሱሶች ወይም ደግሞ ልምምዶች መፍትሄ ሊሆን ከሚችሉ ከሆኑ ነገሮች በአብዛኛው እነዚህ ነገሮች በኢንተርኔት ነው ምን የሚደረጉት፣ የሚመጡት ቅብብሎቹ በኢንተርኔት ነው። ስለዚህ የመፍትሄው አካል ከሚሆኑ ከሆኑ ተግባራቶች መካከል አንዱ በተቻለ መጠን ኢንተርኔት ላይ ያለ አጠቃቀማችንን ለመቀነስ መሞከሉ ሁል ጊዜ አንድ ሰው ዳታው ማለት ነው በእጁ ካለ እጁ ላይ ካለ ክፍት ከሆነ ወደ እንደዛ አይነት ነገር ይሳባል። ስለዚህ ከዚህ ለመውጣት ያው እንዲህ አይነት የሱስ አይነቶች አደገኛና ከባድ ስለሆኑ በአንድ አይወጣም፣ ቀስ በቀስ ስለሆነ በቀን ውስጥ ማለት ነው ከዚህ በስተፊት ለምሳሌ ለአራት ሰዓት ለሁለት ሰዓት ለሶስት ሰዓት ኢንተርኔት የሚያገኝበት ልምምር ቃል ያንን የማጥበብ ስራ መስ ለአንድ ሰዓት ለሰላሳ ደቂቃ እያለ አው እንዲህ አይነት ነገራቶች ውስጥ ምናልባት ወደ እንዲህ አይነት ነገርም የሚገፋፋው ይሄ አይነት አክሰሱ ቅርብ ስለሆነ ሊሆን ይችላል። ግን በራስ ላይ በተቻለ መጠን ለመፍትሄ ስለሆነ በራስ ላይ ምን ማድረግ በራስ ላይ የኢንተርኔት አጠቃቀማችንን መገደብ እንዳለ ነው። ለመፍትሄ ሲባል አንዳንድ ጊዜ የስማርት ስልኮችን ለምሳሌ መተው ሊሆን ይችላል። ለምሳሌ ሆን ርገንዶ የሚባሉ ስልኮች እነሱ እናያዝ ለመፍትሄ ሲባል ምናልባት ያለንን ስማርት ስልኮች ለሆነ ሰው በቃ ለተወሰነ ጊዜ እናንተ ጋር ይቀመጥ እንዳትሰጡኝ ምናምን ብሎ እንዲህ አይነት እንትኖች